ኦርቶዶክስ መከራዋ በዛ፣ ስቃያዋ በዛ፣ ስደቷ በዛ፣ እንግልቷ በዛ፣ በውስጥም በውጭም የሚያሰቃያት በዛ፣ መከራ የሚያደርስባት በዛ። ወልዳ መካን ሆነች፣ ሀገር ሰርታ ሀገር እንደሌላት ሆነች። ትውልዳ ቆይታ በትውልዷ እየተበላች ናት። እጅግ በጣም በጣም ያሳዝናል። ለአባቶቻችን ይህ አይገባቸውም ነበር። እናት አባቶቻቸውን ትተው ዓለምን ንቀው ምን አደረጉ? ጸለዩ እንጂ መጽሐፍ ቅዱስን ጸሎተ ማርያምን ነው እንጂ የያዙት እኮ ቦምባ አልያዙም። ፈንጂ እኮ አልያዙም እናት ዮሐንስን እንጂ የታጠቁት እኮ ዝናር አልታጠቁም። ከተፈጸመብኝ በኋላ እግዚአብሔር በትዳር በልጆች ባርኮኛል። ማንም የልጆች አባትና እናት የሆነ ይሄ ህመም ይገባዋል እና እነዛ በትዳር የተገኙ ልጆቼ አባታቸው ሲመጣ አቅፈው ስሞ ተጫውተው ነው። ይሄ ልጅ ግን ግማሽ ነው። እኔ ብቻ ነኝ ከጎኑ ያለሁት። ማንም ሰው የለውም እንደ አባት የሚለው ሰው የለም። በእርግጥ ባለቤቴ እግዚአብሔር የክብረው በጣም ጥሩ ሰው ነው። በእሱ ነገር ግን ህሊና ውስጥ ሁሌ ጥያቄ ይፈጥርበታል። አንድ ጊዜ በጣም ውስጡ በጣም ክፍት አለው እና በህይወት የምቀናው ነገር አለ ልጁ በጣም በስ አለው እና የምቀናው ነገር አባቶች ወይም ልጆች አባቶቻቸውን ይዘው ሲጫወት ወክስ ያደርጉ እቀናለሁ አለ። መድሃን ያለምስክር በጣም ነው መፈጠሬን የጠላሁበት ቀን ይዛን ቀን ነው። ምን ነው እግዚአብሔር ሆይ በቃ ያን ሰዓት ያ መኪና ተገልብጦ በሞትኩኝ ያልኩ በሰዓት ነው። ወይ ዞራ ብልለት ደስ ይለኝ ነበር። ውስጤ ስብር ነው ያለው። እና ለእህቴ ሄደው ምናላት ኢቤስ ሌላ አስፈልገው ወይ አላት ማለት ነው። አያችሁ ልጁ አባቱን የሚፈልግበት መጠን ምን ያህል እንደሆነ፣ ምን ያህል ርቀት፣ ምን ያህል ጭንቀት እንዳለበት ውስጡ። የምፈልገው እኔ የምፈልገው አሁን የልጅ መልስ እንዲመለስለት ነው አባትነቱን እንዲያምንና የአባትነት ፍቅር እንዲሰጠው ብቻ ነው። ፍቅር አልጎደለበትም። እናትም አባትም ሆኝ ያሳድግ ያለው ቤተሰቦችም ልክ እንደዛ ነገር ግን በቃ ጉዳዩ ጥግ ድረስ ተኪዶበት ደኔን ተመርምሮ ይካስ ሊመቃ የልጅን ካሱ የልጄን ጭንቅላት መፈወስ አልቻልኩኝም። ትምህርቱን በስነስርዓት መማር አልቻለም። በቃ ውስጡ ሁሉ ጊዜ ጥያቄ ያለና በዚህ አግዙኝ። የእግዚአብሔር ምስክር ሆድ አሁን በልቶ አሁን ይረበዋል። የማይመለስ ጥያቄ ነው ውስጤ ያለው የማይመለስ እና ከእርዳታው ይልቅ በዚህ ነገር ላይ ብታተኩሩልኝ በእግዚአብሔር ፍቅር ጠይቃለሁ። በቃ የልጄ አይምሮ እንዲታከም ይህን ነው የምለው። እና ብትችሉ ልጄን አግኝታችሁ እዚህ ያላችሁ ሽንብቶኝ የልጄን መልስ በቃ እንድትመልሱለት ፈልጋለሁ። ይሄ ነው ጥያቄ። አመሰግናለሁ። አንዴ ለውራ ይቅርታ። ቆይ ቆይ ቆይ፣ ገብርኤላ ቆይ። አንዴ አንዴ እድል ሰጣለሁ። እሺ፣ የተለጠፈውን አካውንቶች እያያችሁ ነው። የተለጠፈው ሜላት የምትለጥፈው ነው። ላክርናን ተብሎ የሚል ሰንድማቸው ነው። ፕሮቴስታንቱ ማለት ነው። እና ይመቸው ይመቸው ይመቸው። አሪፍ ነው። ደስ ብሎናል ለሱ። አሁን ካገባ በኋላ ግን ቤርሳ ላይ ያለን ጥላቻ ትቀንሳለ። ብራዘርዬ በጣም አደገኛ ጥላቻ አለበት። እሱ ነው ማሮዶ እንጂ ማለት ያንን ነገር ማለት ነው ማሮዶ እንጂ። ይሄ ደስ ይላል። እና አንዳንድ ልጆች ምናምን ፍትት በሉ እንደዚህ አይነት ነገር ላይ ምናምን የሚመስል ቪዲዮ ከተለቀቀ ማለት ይሄ እሱ ሊያገባ ምናምን ሆነ እዛ ላይ ሄዳችሁ የሃይማኖታዊ ነገር በፍጹም አትጻፉ፣ ነው በቅዱስ ሚካኤል አይመጣውም። በቃ ይሄ ሌላ ነገር ነው ምናምን ፐርሰናል ላይፍ ነው ምናምን ነገር። እና እዛ ላይ ሄዳ አንዳንድ ሰዎች ሙድ ሲይዙ ነበረ ምናምን ብሎ እየነገር የነበረ ቅድም ሆኒ። እና ኬክ እየቆረሱ ነው አሉ ኬኩ ግን በሚጠጣ ቢሆንስ እያለ ሜሉስ ኬኩ ግን በሚጠጣ ቢሆንስ እያለ እንዳይል ምናምን ነገር ብለው ኮመንት እያደረጉ ነበር፣ ምናምን እያሉ ነበር። እና አይመጣውም ማርያምን ደስ አይልም፣ እና አታርጉ። ይህ በቃ ፐርሰናል ላይፍ ነው፣ ይመቸው እና ደስ ይላል እና ደስ ብሎ እና እንደዛ ብዬ ለቄ። ማለት ቴሌግራም ላይ በሚሉኝ ጥሩ ነው ረበስ እኔ እኔ ረ በራሴ ቴሌግራም ላይ እንዴት እንደምቀጠቀጥኩ ምንድን ነው ያሉት? ያገባም አገባ

ሰዎች እግዚአብሔር መንግስት ይወርሳሉ፣ እያልከን ነው። ትክክል። ፕሮቴስታንት አልሄድም፣ ምክንያቱም ጩኸትንም አልችለው፣ ጫጫታውን፣ ግርግሩም አልችልም። እኔ ኦርቶዶክስ ቤተክርስቲያን ነው የሚሄዱት እኔ አሁን ክፍለ ሀገር ሲሄድ የሚቀጥለው ሳምንት ይሄዳል። ለአስር ቀን ቆያለሁ። ለስራ አላደግኩበትም። ማለ ለእኔ በጣም የተለየ እንትን ነው። ከዘፍጥረት እስከ ራእይ መጽሐፍ ቅዱስ ይነበባል። በአንድ እሁድ ላይ የራሱ ምርጫ አለው። እየተመረጠ እየተመረጠ እኛ ጋ መካን ሱሰዋል። ከኦሪት እናነባለን፣ ከወንጌላት እናነባለን፣ ከመለክት እናነባለን ኖርማል ስቲል መካኒስስን ሊተርጂ የሚከተሉት እሱም እሱም እየጠፋ ነው ግን ብዙታ እንሞክራለን እንዲነሳሳ አትሊስት ግን ከነዚህ ከሶስቱ ክፍሎች እንዲነበብ ይሞከራል እነሱ ጋርስ ከኦሪት አንስተው እስከ ራእይ ያነባሉ ከኦሪት የተወሰነች ክፍል ከነቢያት የተወሰነች ክፍል ከመዝሙር የተወሰነች ክፍል ከወንጌል ከሐዋርያት ከራእይ መጽሐፍ ቅዱስ ይነበባል ኦርቶዶክስ እባቦ፣ ሰላም እንዴት ናችሁ? ዛሬ የምንነጋገረው እባቦች የሙስሊም ወንድሞች እንደሆኑ እንዲሁም ደግሞ እባቦች ሙስሊም እንደሆኑ እንመለከታለን። በመጨረሻ መልክታለኝ ሳይል ቡሃሪ ቮሊዩም 4 ወይንም ቅጽ 4 መጽሐፍ 54 ሐዲስ ነምበር 530 ላይ ወይንም ደግሞ በሱና.com ለምታወጡ ሳይ አልቡሃሪ 3 12 እና ሳይ አልቡሃሪ 3 12 ላይ የሚገኝ አዲስ እንዲህ ይላል። ናሬትድ ናፊ ናፊ እንደተረከው ኢብን ኡመር ዩዝድ ቱ ኪል ስኔክስ በት ወን አቡሉባብ ኢንፎርመድ ሂም ዳት ፕሮፌት ሃድ ፎርቢደን ኪሊንግ ኦፍ ስኔክስ ሊቪንግ ኢን ሃውስስ ሄ ጌቭ አፕ ኪሊንግ ም ምንድነው የሚለው አዲሱ ኡመር የሚባለው ሰውዬ እባቦችን ይገል ነበረ ነገር ግን አቡ ሉባብ የሚባለው ሰውዬ ነብዩ እባቦችን እቤት የሚኖር ወይንም ደግሞ እቤት ያለ እባብን እንዳትገሉ ብለዋል ሲለው መግደል አቆመ ይላል እባብ በቤት ውስጥ የሚኖር እንዳትገሉ ማነው ያለው ነብዩ የሙስሊሞች ነብይ ለምንድን ነው የተባለ እንደሆነ እንዲሁም አልአዳብ አልሙፈርድ 446 ላይ ቤት ሲያስተካክሉ ሴእባብ ያለበትን ቤት ጥንቃቄ እንዲያደርጉ ይናገራል። ምክንያቱም ጅኒ ማደሪያ ስለሆነ እባብ ጥንቃቄ አድርጉ። ከነካችሁት ወይም ደግሞ ከጎዳችሁት ወይም ደግሞ ሰላም ከእባቡ ጋር ካልፈጠራችሁ እሱም ሰላም አይሰጣችሁም የሚል ነገር ምላሽ ይሰጣል። ስለዚህ እባብን ውዴ ፍቅሬ ምናምን ማለት አለባችሁ ማሻሸጥ አለባችሁ እንጂ በዱላ ከመታችሁት ወይም ደግሞ እንትን ካደረጋችሁት ሰላም አይሰጣችሁም ይላል። አዲሱ እንደምትመለከቱት ነው፣ ብዙ ቦታ ነው ያለው። አዲሱ ሳይ ሙስሊሙ ላይም አለ። ሱናን አቢ ዳውድ ላይ ደግሞ ሌላ ታሪክ እናገኛለን። አንዱ የነቢዩ ተከታይ ወደ ጦር ሜዳ ሄዳል መሳሪያ ይዞ፣ ከዛ በኋላ ሲመለስ ሚስቱን በር ላይ ያገኛታል። ከዛ የወጣውበትን ከቤት ምክንያት እንደዚህ እንደዚህ ብላ ትነግረዋለች ማለት ነው። ከዛ ሰውየው እባቡን ለመግደል ወደ ቤት ይገባል። እባቡን ለመግደል ቤት ይገባና ያው እባቡ የሚነድፈው ተዛ ሰውየው ቀድሞ ይሙት ወይም ደግሞ እባቡ ቀድሞ ይሙት አይታወቅም። ሁለቱም ይሞታሉ። ከዛ ምን ተፈጠረ? ታሪኩ ላንብብላችሁ አጭሩ ሂስ ፒፕል ን ካም ቱ ሚሴንጀር ፍ አላ ሜ ፒስ ቢ አፖን ሂም ንሰድ ሰፕሊኬት አላ ቱ ሪስቶር አር ካምፓኒያን ቱ ላይ ፎር አስ ሂ አስክ ፎር ጊቨነስ ፎር ዩ ካምፓኒያን ን ኢመዲና የግሩፕ ኦፍ ጂን ሃቭ ኢምፕሬስድ ኢስላም ምንድነው? እሱ ሰውየው ይሞትና የሙዋሽ ተከታዮች ደግሞ ወደ ሙሐመድ ይዘው ይመጣሉ። ይሄ ሰውዬ ሞቷልና ጸሎት አድርግለት አላህ ወደ ህይወት እንዲመልሰው ብለው ይሉታል ማለት ነው። ሰውየው ለራሳችሁ ጸሎት አድርጎ አለ ሙሐመድ ማለት ነው። በመዲና አለ ኢንመዲና። የግሩፕ ኦፍ ጂን ሃቭ ኢምፕሬስድ ኢስላም በመዲና የጂኒ

ነገር ግን ይህንን ሶስት ማስጠንቀቂያ አልፈው የሚመጡባችሁ ከሆነ ከሶስት ቀን በኋላ ግደሏቸው ይላል። ስለዚህ ሙስሊም ወንድሜ ቤት ውስጥ እባብ አይተህ ኢሚዲየት ላይ የምገል ከሆነ የነብይህን ትእዛዝ ተላልፈሃል ማለት ነው። የነቢይህን ትእዛዝ መተላለፍ ብቻ ሳይሆን ሙስሊም ወንድምህን ገላሃል ማለት ነው። በገጀራ እባብን ብገል ጋንም ትገባለህ ማለት ነው። ምክንያቱም ነቢዩ የደነገገውን ማንም ሊሽረው አይችልም ይላል። ምን ላይ? ሱራ አልአዛብ አያ 36 ላይ። ወንድም ወንድሙን ከገደለ በእስልምና ውስጥ ደግሞ ሚንስ ሙስሊም ሙስሊምን በገጀራ ከገደለ ደግሞ ሁለቱም ጋንም ይገባሉ ይላል ሐዲሱ፣ እንደምትመለከቱት ነው። ስለዚህ እባብ የጅኒ ማደሪያ ነው፣ ተሸካሚ ነው፣ ወንድምህ ነው እና እንዳገለው ይላል ነብዬ። ይህ ጤና ማስተምሮ ነው። በጣም ከባድ ኃጢአት በማንኛውም ነገር ላይ ተስፋ መቁረጥ፣ በተለይ ለጸሎት ለመንፈሳዊዎት። አሁን ብዙ ሰዎች ጾም፣ አሁን እኔ ብጾም ምን ይረባኛል? እኔ ብመጸውት አሁን የኔ ገንዘብ እግዚአብሔር ይቀበለዋል? እንደዚህ ባደርግ ምን ያደርግልኛል? እና ስንፍና አለው በውስጡ። አይኔ በቃ እንዴ እንደዚህ ውኛለሁ፣ በቃ ምንም አይደለም። ጾም ራሱ ጀምሮ እንትን መብላት ጀምሮ እስኪ ጹመው ሲባል አይ በቃ አንዴ ጀምሬዋለሁ፣ እንግዲህ ከሆነም ከርሞ እንጂ እኔ አሁን እንግዲህ። አንዴ እንዲህ ግዴለህም፣ ለምን ዛሬ አትጀምረው ወዳጄ? እምነታችን እኮ ነው ያው፣ ጌታ ጌታ እንደ ቀን ሰራተኛ ቀን ቆጥሮ ውሎ አበል እንደሚከፍል ያለፉትን ቀናት እንደዚህ አድርገህ እኮ አልጾምክም አንተ፣ ይችን የመጨረሻዋን ሳምንት ስለጾምክ ይቅራልልህም የሚል ይመስላቸዋል። ይሄ የሰይጣን ሀሳብ ነው። ክርስቲያኖች ያም ባለማወቅ አድርገን ነው አሁን ስናውቅ በሙሉ ልብ ተመልሰን ካደረግ ነው እግዚአብሔር ይሰማናል። ክርስቲያኖች፣ እናት በራሳችሁ ተስፋ አትቁረጡ። እግዚአብሔር አይሰማንም፣ ይህን አያደርግልኝም፣ እንዲህ አይሆንም አንበል። ክርስቲያኖች እግዚአብሔር ይሰማናል። የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስጋር ስርቆት፣ ዛሬ እንደ ፈያታዊ ዘየማን ቀጥ አድርገውና እግዚአብሔር ይምረኛል ብርህመ እምነትህ አድኖሃል ይልሃል። ጌታ አይምርህም የሚል ሰይጣን ነው ወዳጅ፣ አይሰማህም የሚል ሰይጣን ነው። እግዚአብሔር አይሰማል። ክርስቲያኖች እና ተስፋ ትቁረጡ። በስራ ይሁን በዓለማዊ ህይወት ይሁን በተለይ በመንፈሳዊ ህይወታችሁ ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል አይዟችሁ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጠደበቅ ቀን ይመጣል። ክርስቲያኖች ተስፋ ትቁረጡ። ታገሉት፣ ግን ተቃወሙት፣ ተቃወሙት ያን ኃጢአት። እግዚአብሔርን ለምኑት፣ አውጣኝ፣ ከዚህ ኃጢአት አውጣኝ፣ ይችን የዛገች ነፍሴን የቆሸሸች ነፍሴን ከዚህ አላቃት እያላችሁ ክርስቶስን ለምኑ። ክርስቲያኖች ተስፋ ትቁረጡ። ዘንድሮ አልተደረገልንም፣ አልተፈጸመልንም። እንደዚህ አትበሉ ክርስቲያኖች። በተለይ በመንፈሳዊ ሕይወታችሁ በምንም መንገድ ተስፋ አትቁረጡ። እግዚአብሔር አምላክ በቸርነቱ ተስፋ መቁረጥን ከሁላችን ያስወግድልን፣ እየክርስቲያኖች